ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ አበሻዊቱ ቤተሰብ ተመልካቾቼ፣ ሰላማችሁ ይብዛልኝ በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ዝትርፍ እበልልኝ። እኔ ጋር ያለው ሰላም እናንተ ጋርም እንደሚኖር ተስፋ አደርጋለሁ። ውድ ተመልካቾቼ፣ ዛሬም በአዲስ ቪዲዮ መጥቼ ላችኋለሁ። አብራችን እስከ መጨረሻ ተከታተሉኝ። ዛሬ እውነት እውነት አለማውራት አልቻልኩም። ማለት ቪዲዮ መስራት አልፈለግኩም፣ ግን እን አንድ ነገር አንድ ጥያቄ ለናሂና ለውቤ ለናሂ ማለት ነው። ናሂ እንዲሁም ሄሉም ጭምር በጣም ልናገራቸው ይፈልጋለሁ። እንደውም ናሂ በጣም ማከብረው ልጅ ነበር፣ ግን እንዲህ አስመሳይ ነው፣ እንዲህ እንዲህ አይነት ራስ ወዳድ ነው። የምር አንተ አንድ ጥያቄ፣ እኔ መጀመሪያ ጥያቄ ማለት ነው ለዚህች ልጅ አሰብኩላት አዘንኩላት ትላለች። አንተ ግን አጠገብህ ላለች ሚስት ለእርጉዟ ሚስት እንደዚህ ልትወልድ ሆዶ አንጠልጥላላለች ሚስት ያላሰብክላት አንተ ለናርዲ ያስብላት ነው በእናት ለምን ታስመስላለህ? ሌሎች እናንተ ብዙ የሚዲያ ሽፋን መሸወድስ መዋሸት ትችላላችሁ ግን ማሸወድ የሌለባችሁ መሸወድ አትችሉም። አስመሳይ ናቸው። አንተም የሌባ ተባባሪ ነው በመጀመሪያ ማለት ነው። አንተም የጓደኛ ተባባሪ ብታቃት ነው። ያኔ እንኳን ካስታወሳችኋችሁ ማለት ነው ያኔ ናርዲ ከኤርፖርት እንግዲህ እሱ አያቃትም በቪዲዮ አላያትም። ናርዲን ይዟት ቤት ሲመጡ ምን ነበር ያደረገው? ቤት ይዟት ሲመጡ ተንቀጥቅጦ እንኳን የያዘ ብርጭቆ ድረስ ነው ከእጅ አምልጦ እንኳን የወደቀ ማለት ነው። ራሱን እንኳን እስከ መሳት ድረስ ደርሷን ማለት ነው። በድንጋጤ ሽንቱን ነበር እንኳን የለቀቀው። ስለዚህ ያን ቪዲዮ ለማስታወስ አይ ላስገባው። ኦኬ፣ አንተ ምንም ነገር እጅ ከሌለብህ፣ እዚህ ነገር ውስጥ እጅ ከሌለብህ በመጀመሪያ አንድ ሰው ማንም ሰው የትኛውም እንኳን ወንድም ወንድም ቢሆን የገዛ እህት እንኳን ብትሆን ያለ ሐቅ ሰው መጥቶ ገንዘቤን በልታል ብሬን በልታል ብላ ሚዲያ ላይ ያ ሁሉ ነገር አውጥታ ያንተ ስም ስታጠፋብ፣ ያኔ መጋፈጥ አችልም ወይ? ይህን አይል ደረጃ ሳይሄድ አንተ እውነታ ካለ እውነታ ሐቅ ካለ ይህንን መጋፈጥ አችልም ወይ? ከሚስትህስ ጋር ተማክረ ተጋፍጥ መጋፈጥ አችልም ወይ ውብዬ ይሄ ነገር እንዲህ እንዲህ ነው ብለሴት ብልሃተኛ ናት ማማከር አችልም ወይ ከይ ውብዬስ ለምን ደበቅ ቀድመህስ ምታቃት ከሆነ ማታቃት ከሆነ ለምንስ ደነገጥ ከመጀመሪያ ጥያቄ ሁለተኛ ጥያቄ ደግሞ አንተ ለሷ ካሰብክላት አጠገብ እንኳን ሆስፒታል ሆና እንደዚህ ባንተ ምክንያት ራሷን ስታ ሆስፒታል እስከ መግባት ለደረሰችል እርጉዟ ሚስት ከጎኗ ሆነሃል ወያኔ ጥላሃት እኮ ነው ከናርድ ጋር ይሄድከው የትስ አሁን ነገሩን አመቻስታች፣ የምትፈልጉትን ሁሉ ብርን ከፍላችሁ የምትፈልጉትን የልባችሁን አድርሳችሁ፣ እናንተም እነዚህ ሁለቱ ማለት ነው። እነዚህ ሁለቱ ነውቤ ቤት ይዞ የመጡ ይሄ ማን ናቸው እነዚህ ልጆች ማለት ነው። እነሱም አስመሳይ ናቸው። አንድ ላይ ተባብሮ የሚፈልጉትን ተመካክሮ ከሰሩ በኋላ ስማችን ከምጠፋ ብሎ በጓደኛዬ በምን ኦኬ፣ በጓደኛ ሲም ካርድ። በነገራችን ላይ ሲም ካርድ ስትሰጡ ፋይል ስትሰጡ ለአንድ ሰው፣ ናሂ የተማረ ሰው ነው፣ ሚዲያን የሚያቅ ሰው ነው። የማያውቅ ሰው ቢሆን ኦኬ፣ አንፈርድበትም። ብዙ ነገር የሚያውቅ ሰው ነው፣ እንኳን ሌሎችን ማስተማር የሚችል ሰው ነው። ታዲያ እንዴት ነው የሚዲያ ሰው ሆኖ ለጓደኛው ፋይሉን ምኑን አሳልፎ እስከሰጠ ድረስ በውቤ በናሂ ስም ስትነግድ፣ ስነግድበት በእኔ ነኝ ብሎ እንትን እስከማለት ድረስ፣ ሰው የያዘው ስም የራሱን ስም እንዴት አውጥቶ ለጓደኛ ይሰጣል? አሁን እንደውም የእነዚህ ልጆች እነዚህ ሁለቱ ልጆች እናት ራሱ እንትን እየተናገሩ ነበር። የተማረ ሰው ነው እንግዲህ፣ ህፃን አይደለም። ምና ልባት መልካምነት መልካምነት ኤናይል ሞኝነት መልካምነት ብሎ ናይል ራሱን አሳልፎ እስከ መስጠት አይደለም። መልካምነት ማድረግ ያለባቸሁ ቦታ ላይ ማድረግ ትችላላችሁ። ሁለተኛ ደግሞ ሶስተኛ ደግሞ ነው ማለት የፈለግኩት፣ አንተ ልጅቷን ይዘ ከቤት ከመውጣት ይልቅ አንድ ወንድ ልጅ ከቤት ባለ ትዳር ሆኖ አንድ ቀን እንኳን ውጭ ካደረ ተጠያቂ ነው። የምሬን ነው፣ ተጠያቂ ነው። በሀገራችን፣ በየትኛውም ሀገር ማለት ነው። ባለ ትዳር ሆኖ ያለ ምክንያት ያለ ሚስቱ ፍቃድ ውጭ አደረ ማለት ይሄ ወንድ በሕግም ይጠየቃል ማለት ነው እና ያደረገው ድርጊት ሚስቱን ተጋፍጦ እሺ እሷንስ ተው ይህ ህፃን የናሂ ልጅ ያ ህጻኑ፣ የምሬን ነው። እኔ ልቤ ውስጤ ነው የተላወሰ ማለት ነው። ያኔ ቪዲዮ እንኳን ልሰራ ነበር አልሰራውም። አሞኛ ማም ትንሽ ብሎኝ ስለነበረ ጉንፋን ይዞኝ ስለነበረ ድምፄ መስራት፣ አሁን ራሱ ድምፅ ተዘጋግቷል። ግን መስራት ስላለብኝ ነው ዛሬ ተገድጅ በቃ፣ ውስጥ ይልና ይስሪ ስላለኝ እየሰራው ያለውትኝ። ያኔ ያ ህፃን ሲያለቅስ የምሬን ነው፣ እኔ እንኳን አልቅሻለሁ። በጣም ነው ያሳዘነኝ፣ ማለት ነው፣ በጣም ውስጤ በጣም ነው የተላወሰ። ሰው እንኳን ለባዳ እንደዚህ የሚያሳሳ የሚያሳዝን ብልሃተኛ ልጅ ነው ይሄ ማለት ነው። ይሄ ብልሃተኛ እንኳን ትተህ ወጥተዋል አይደል? ታዲያ ዛሬ ምን መጣና ተመልሰ ከየት ጋ እንኳን ተባብራችሁ እርጉዝ ሚስት ላይ ያ ሁሉ ድርጊት ያ ሁሉ እነ ዳጊስ ነበሩ። እነ ፍሬ ተወንዴ ማለት እነ ፍሬድ ተወንዴ ነበሩ። እነሱ ጥሩ ጓደኞች ናቸው። በጣም ጥሩ ራሳቸውን ያስከብሮ ሚኖሩ ናቸው። ከነሱ ጋር እንኳን ተመካክረ ያለው ነገር እንኳን ማድረግ ትችል ነበር። ለነሱ ማማከር ትችል ነበር። በጣም ይሄ ነገር ከማድረግ አሁን የልብን አድርሴ የምትፈልገው ሁሉ ከተሳካልህ በኋላ በቃ ውቤ ህቅር እንደምትለኝ አላቅም። ትዳርን እስከ ትዳር ትቴ አንተ አሁን ትናንትና ለመጣች አስቤላት ነው። ከውቤ በላይ እሷ በልጣብት ነው። ምንስ ብትጎዳ እሷስ አንድ ቀን በቪዲዮ አላየች፣ አንድ ቀን በእንትን አላየች። እንዴት አሳልፋ ገንዘቧን ትሰጣለች? እውርናት፣ ጅልናት፣ ሞኝናት አረብ ሀገርስ ብትሆን አረ ተውዬ፣ ሰው ስም አታሰድቡ። በነገራችን ላይ በዚች ልጅ እመጣባታለች እና አርዴ ማለት ነው። እሷም ልክ ልክ ሆን እነግራታለሁ። እናንተ ምናልባት እንደዚህ ሲባል አታውቅም። ኧረ በገር ኧረ በገር ኧረ በገር እምትሉ ኧረ በገር ሴት ምን ማን ነው ይሄን አይልም? ሞኝ ጅል ናት ያላችሁ ማን አታቅም? ወይ ቪዲዮ አንድ ቀን ቪዲዮ ኮል አውርታ ማታቀው ሰው ናገ ነው ብላ ይሄ ሴራ ነው። ታያላችሁ፣ ታያላችሁ። አሁንም እንደውም ባለፈው ማለት ነው እዛ ቦታ ላይ ይኸው ይሄ የናሂ እንትን ነው ብላ አካውንት ድረስ ራሱ አይታለች። ጉቤ ማለት ነው አይታ ነው ያንን እንኳን ማስረጃ አይታለች። ታ ያላቸው አሁንም ታ ያላቸው ይሄ ነገር ይሁን የተሳሰረ ነገር አለ እና ብቻ የናሂ አስመሳይነቱ እኔ በጣም ስላናደደኝ ነው። እንደዚህ ያልጠበቅኩትም ሚስቱን ጥሎ ሄዶ እርጉዝ ሚስቱን ጥሎ ሄዶ እንደዚህ እያለቀሰች ደምንባ እውነት እኔ ለሷ በጣም ውስጥ የተሳቀቀ ማለት ነው ይ ለሷ ጨነቅኩ፣ ተጨናነቅኩ በጣም ጸነቅኩላት። የምሬን ነው የምላችሁ ማለት ነው። በጣም ነው እንትን ያሳዘነችኝ። ለምን በቃ ማለት አንድ ሰው እርጉዝ ነው በዛ እንኳን ብትወድቅ ይሁን የሆነ ነገር ትሆን ይሁን ብያልኩ፣ እውነት ከመቼ መቼ ሰቀቀና እውነቴን ነው የምላችሁ። በጣም ከልቤ ነው የምላችሁ። በጣም ነው ውቤ ያሳዘነችኝ። ሰሞኑ ደግሞ ይሄ ቃቃ ቃቃ ከየት እንዳመጡልን አልናቅም። ዩቱብ በነገራችን ላይ የዩቱብ ሽቀላም ይሆናል እነዚህ ዩቱበሮች። በቃ በዩቱብ ተዳድሮ ስለሚኖሩ በቃ ህይወታቸው ሙሉ በዛ በንትን በዩቱብ ተዳድሮ ስለሚኖሩ ያ ዶላር ሲጎልባቸው የሚያመጡ አይዲ ነው። ይሄ አብርሽ ጀመረ። ከአብርሽ በኋላ ደግሞ ብዙዎች ናቸው። ብዙ ሰዎች ብዙም ናቸው በትዳራቸው ላይ አደጋ ላይ እየተጣሉ ያሉት ምክንያቱም አሁን ተለያየን አሁን ተለያየን አሁን ተለያየን በቃ ሁሉም በቃ ይህንን ፋሽን አምጥቶታል ማለት ነው። ይሄ ደግሞ ካብሪሽ ኮፒ ማለት ነው። ካብሪሽ ኮፒ አድርጎ እየተጠቀሙበት ነው።

ችግር የምትልከው የት ታውቃ ነው። አንድ በፎቶ ብቻ ሰው በሌላ ሰው መሸወድ ይቻላል? በምንስ ናሂ ነው ብላ፣ በምንስ አምና ነው በቪዲዮ? እንዴት እንኳን ሌላ ቢቀር በዚህ በሰነጠለ ዘመን ላይ ሰው እንኳን አካለ ጎደሎ ይሁን ምን ይሁን ብሎ እኮ ቪዲዮ ያወራል። እንዴት ነው በፎቶ ብቻ እናንተ ሞታ ነው እንዴ ሞታ በቆም ሞታ ነው እንዴ ገንዘብ ዝም ብላ በቪዲዮ ላይ አላየችለት ደግሞ ለወንድ ልጅ ብር ካላካችለት ፍቅር አይሆንለትም በብር ገስታችሁ ነው መኖር የምትፈልጉ ለምን ከጥቅም ጋር ታያይዛላችሁ ፍቅር ፍቅር ንጹህ ከበንጹህ ከሆነ በማንነታችሁ እና በማንነታችሁ በማንነቱ ወዳችሁ መግባት ካልሆን ራሱ ጉዳይ ለምን ጥንቅር ብሎ አይቀርም በጥቅም ተፈላልጋችሁ እስከ መቼ እስከ መቼ ህይወታችሁ ጥሩ ነገር ላይ ይሆናል እስከ መቼ ውቤ ና ማን ነው ሄሉ፣ አንቺም የስራሽን ታገኛለሽ። ነገ፣ ሴት ልጅ ነሽ የሚደርስብሽን የሚተጅበትን አታቅም አንቺ ግን፣ የዛችም የዝም ልጅ ተባባሪ የሆነች ውቤን ገፍትረሻታል። ውቤን ብዙ ነገር አስለቅሳችኋታል ማለት ነው። ወንድምሽም፣ አንቺም፣ ያችም፣ እነዚህ ያሉትም ማለት ነው። እንደውም እነሱ ይሻላሉ ከእናንተ ማለት ነው። ከናሂና ከዚች ከሄሉ ተብየዋ ማለት ነው። አንቺ አስመሳይ ነሽ። አንቺ ራሱ ምን አይነት ምላጭ ነሽ? እንዴት ይህንን ታደርግ ያለሽ አንቺ ውቤ ላይ የምር በጣም ነው ያሳዝን። በጣም ነው የተናደድኩባችሁ ማለት ነው። አሁን ነገሮችን ሁሉ አስተካክሎ ምን ልሁን ብሎ የሚፈልገውን ሁሉ ከናርድ ጋር እያደረ እየዋለ የነበረ ሰው እኔ ቤት ተከራይቼ እሱ ከሄሉ ጋር ነበር ሄሉ የት ቤት አላት? እና ነው ሲጀመር። ውሸታሞች እናንተ ስትዋሹ ሚዲያ ሾፋን መዋሸት ትችላላችሁ፣ ግን ዓይን ያያል ጆሮም ይሰማል። እናንተ ለመሸወድ እኛ ምን ታውረሃል? እንደ አንተ ታውራል ከምስቶችን አስፈልጣትንትን ስትል ምንድነው? አንተ ካልበላባት የሰው ሀቅ አይኑርባት። ማጽናናት እሷን መተባበር ከመሰለ መተባበር ከፈለግ እኮ በሆነ በንትም በምክርም ቢሆን ሌላ ቦታ አከራይ ታስቀምጠ። ከውቤ ጋርም ተመካክራችሁ አረ ውብዬ እኔ አላቅም ብለህ መጋፈጥ ትችል ነበር። እኔ ለማወቅ ብዬ ነው እንዲህ ብዬ ነው። ውሸታሞች፣ ውሸታሞች። እውነት ውሸት፣ ውሸት ነው። ሌላ ነገር ሌላ ሴራ ታሴሮ ነው። ሌላ ነገር ሴራ ይዞ ነው እነዚህ ልጆች መጡ። ውሸታም ነው ናሂ፣ ውሸታም እኔ አላምንህም። የምሬን ነው። እንደው እኔ በእውነት በቃ ሁሉ ነገር በዚህ ልጅ እውነት በጣም ተስፋ ቆረጥኩኝ ማለት ነው። በጣም ነው የምደብሩ። ሄሉም አንቺ በጣም ትደብር ያለሽ ነገ የሚደርስብሽን አታውቅም። ለማንኛውም ማለት ነው።